ብሽን ባከ ይጥሩ ስለዚህ፣ ይኸውልሽ ባለቤትሽን ጠሪው ይምጣ፣ ወንጀሉን ይናገር፣ ነፃ ይውጣ። አንተም ምህት የምትፈልጋት ከሆነ እንደዛ እንድታደርግ ንገራት። በቃ የምታውቂው ነገር ካለ ማነው? አንተ ዝም በላ። ነገር በቃ እህት ወንድሞቼ፣ ቪዲዮውን ቀረብ አድርጌ ሳየው ከመውደቁ በፊት መጀመሪያ እጁን ወንበሩ ጋር ደገፍ አደረገ። አተነፋፈሱ በጣም ሚስብ ነበር። አተነፋፈሱ አተነፋፈሱ ዲፕ ነበር። አተነፋፈሱ ልክ አልነበረም። ጠጋ አርጋችሁ ቪዲዮን ብታዩት በጣም አየር ይስባል። ከመውደቁ በፊት ወንድማችን ምንም ነገር አይግጠመው፣ እንደው አድርጉ። ምንም ነገር አይግጠመው ወንድማችን። ሰላም ጤና ይስጥልኝ። ውድ እህት ወንድሞቼ በአዲስ ቪዲዮ መጥቻለሁ። በጣም ደንግጫለሁ። ዘሌ ዘሌ ምን ሆነ? በእናታችሁ፣ በጣም በጣም በጣም አሳስቦኛል። ምንድን ነው ዘሌ ምን ሆነ? የሆነ ነገር ረጩት? የሆነ ነገር አሸተቱት? ምንድ ሆነ? በእርግጥ መጀመሪያውኑም ጤና አልተሰማኝም ብሏል። ግን ምን ሆነ በቀረፍት የላቸውም መረብ አላ ምንድነው የሚሻለው ምን ሆኖ ነው አሳሰበኝ እኮ በእናታቸው ዘሌ እንደው መጥፎውን ነገር ያርቅልን ግን እኔ እኔ የምለው ምንድነው ማረፍ አለባቸው እነዚህ ልጆች ዘሌ በልዑል ማለፍ አለባቸው ለምን ምንም ዋጋ የለውም ከህይወታቸው እንዳያጡ እንደዚህ እያረፉ ቢሆን ይሻላል ለምን ሰውየው እንደሆነ የሰይጣን የቀንጅቡ እሱ እንደሆነ ቶሎ የሚያልቅም አይደለም ቶሎ የሚረታም ሰው አልመሰለኝም። የደረሱ የደረሱ ስንል እየበዛ እየበዛ መጣኒ። አሁን የዘሌ እንደዚህ ሲሆን በቃም በጣም ደንግጫለሁ። ወይስ ደግሞ ልጁ ይዞት የሆነ የሚሸተት ነገር አለ፣ ይዞ የመጣው ያኛው ወንጀለኛው የላከው። ለምን እነሱ አይታመኑም። የሆን ነገር አሸተውት እንዳይሆን ብቻ ሰውየው ይፈተሽ፣ ልጁ በተፈተሸ ረባ። ምንድን ነው ጉድ፣ ምንድን ነው የምናየው? በእርግጥ መጀመሪያውንም ሲቀርብ ጤና አይሰማኝም ብሏል። እረፍት የላቸውም በየቀኑ ከዚህ ጅብ ጋር እየተሯሯጡ እሱ በደህናው ቤት ተቀምጦ ሰላሳውን ሚሊዮኑን እያዘዘ የሰው ገንዘብ እየበላ ወንድሞቻችንን እንዳያሳጣን። አሁን ለማንኛውም ይህን ልጁን ፈራሁት። ልጁ የሆን ነገር አሸትቶት እንዳይሆን አሁን፣ እንደዚህ አንዳንድ ጊዜ እናያለን፣ የሆን ነገር እያሸትቱ የሚያስተኛ ነገር ማለት ነው እስኪ ለማንኛውም ዶ አድርጎ አላ ፈጣሪ መልካሙን ነገር የገጠመው መልካሙን ነገር ያሰማን። ለወንድማችን ለዘሌ እህት ወንድሞች የሰማችሁት ነገር ካለ ባካችሁ ግለጹልኝ በአስተያየት በአክሱ ላይ ነገሩ በእናታችሁ የእሳትና የቀንና የሌሊት የቀን ልዩነት ስላለ ከእኛና እናንተ ካላችሁበት ከኢትዮጵያ ባካችሁ? እስኪ ግለጹልኝ። እንደው በጣም ያሳስቦኛል። ምን ሆነ የሚለው ነገር ነው፣ በቃ አሁን ያሳሰበኝ። ምናልባት ስኳር ሆን ቸካል አላቅ ምንድን ሆነ ነው ወይ ልጆች፣ ሰዎቹ የሆን ነገር አደረጉበት? ድንገትን ለምን እንደዚህ ወደቀ? እንኳን ምንም ነገር አልመታም፣ እንኳን ወደ ወንበሩ አልወደቀም። ደግሞ ጥሩነቱ እህት ወንድሞቼ፣ በቃ ለ በዚህ ነው የመጣሁት የዘሌ ነገር ስላሳሰበኝ እንደው ፈጣሪ ጠብቀው፣ አላህ ከነሱ ጋር ይሁን። ሁሌም ፈጣሪ ከእውነተኛዎች ጋር ነው፣ እና አላህ ይጠብቃቸው። በቃ ማድረግ የምንችለው ለነሱ ለጸሎት ዶዓ ብቻ ነው የምናደርግ የምንችለው ዘሌን ነገ በሙሉ ጤናው እንሻ አላህ በሙሉ ጤናው ቁሞ ስራውን ቀጥሎ ለማየት ያብቃል። ኢንሻ አላህ ደግሞ ይሆናል። ሰው አይታመም አይባልም፣ ምረቱን ነው እንጂ ካመመውም ጨርሶ የማረው ድካምም ከሆነ አርፎ እንደገና በአዲስ ጉልበት በአዲስ ጥንካሬ እንዲነሳ ጸሎታችን ነው። ለዛሬ ያቀር የመጣሁበት ጉዳይ ይሄ ነበር። ስለ አዳመጣችሁኝ አመሰግናለሁ ባይ